ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለዛሬ አጼ ፋሲል አብያተ መንግስታትን የተመለከቱ ዜናዎችን ዝን ወደ እናንተ መጠናል። ዜናዎቹ ጋር እመቤቱ ነኝ። አብራችሁ ቆይታ አደርጋለሁ። በቅድሚያም የፋሲል አብያተ መንግስታት ጥገና ዓለም አቀፍ የጥገና መርሆችን የተከተለ በመሆኑ ቅርሱን ከመፍረስ አደጋ እንዲወጣ እንዳስቻለው የጎንደር ዓለም አቀፍ ቅርስ አስተዳደር አስታወቀ። የፋሲል አብያተ መንግስታት የጥገና ሂደት የጎብኚዎችን ቆይታ ጊዜ የሚያራዝም መሆኑም ተገልጸዋል። ደስታ ካሳ በጉዳዩ ላይ ተጨማሪ ዘገባ አለው። ጥንታዊ ከተማ እንደሆነች በሚነገርላት የታሪክ የባህልና አብሮ መኖር ተምሳሌ በሆነችው ጎንደር ከተማ የሚገኘው የአፄ ፋሲለደስና ሌሎች ነገስታት አብያተ መንግስታት ለከተማዋ ሌላ ድምቀት ነው። የጎንደር አብያተ መንግስታት የኪነ ሕንፃ ጥበብ የታየበት በዘመኑ ይሆናል ያልተባለው የተከናወነበት እንደሆነ የቤተ መንግስቱ ቁመና ማሳያ ሆኖ ቀጥሏል። በዘመን ሂደት በውስጣዊና ውጫዊ ግጭቶች ሳቢያ ይህ ጥንታዊ ቅርስ የመፈራረስ አደጋ ተጋርጦበት እንደነበር ከጣቢያችን ጋር ቆይታ ያደረጉት የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ ጌታሁን ስዩም ይገልጻሉ። በግቢው ውስጥ የሚገኙ ቅርሶች ሁሉም በሚባል ደረጃ የመፍረስ አደጋ ላይ እንደነበሩም አቶ ጌታሁን ያነሳሉ። አጠቃላይ ግቢው በጣም መጨረሻ የጉዳት ደረጃ በምንለው ደረጃ ነው የነበረው። አርካይቡ ቤተ ዋናው ቤተ መንግስት አጼ ዮሐንስ ብለ የምንጠራው አለ። ሁሉም በአንድ ሰዓት በአንድ ወቅት ሙሉ በሙሉ የመጨረሻ ደረጃ ላይ የደረሰበት ና የጎንደር ህዝብም አጠቃላይ የመንግስት አካላትም ሲያለቅሱበት የነበረ ጉዳይ ነው የነበረ ና ጉዳቱ ይሄ ይሻላል ይሄ ይሻላል ቅደም ተከተል ነበረ። ኦፍኮርስ ግን አጠቃላይ ሙሉ በሙሉ በከፍተኛ ጉዳት ላይ ነው የነበረ። የፋሲል አብያተ መንግስታት ከነበረበት የመፈራረስ አደጋ የመውጣት ሂደት መንግስት ከፍተኛ ጥረት ማድረጉን የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ አቶ ጌታሁን ይገልጻሉ። የፋሲል አብያተ መንግስታት ቅርስ የጥገና ስራ ዓለም አቀፍ የቅርስ ጥገና መርሆችን የጠበቀና የጥገና ጥበብ የታየበት መሆኑንም ተናግረዋል። እንደ አዲስ ተሰሩ አይደለም፣ ጥገና ነው የተደረገላቸው። የጥገናው ጥበብ፣ የጥገናው አጠቃላይ የተጠቀምንባቸው ማቴሪያሎች ግን አጠቃላይ በዓለም አቀፍ ደረጃ ህጉንና የሀገር አቀፍ ህጉን መሰረት ተደርጎ የተሰሩ በመሆናቸው አዲስ ተሰራ እንዳንል አዲስ አይደለም፣ ጥገና ግን ሙሉ በሙሉ ከአዲሱ ባልተናነሰ መልኩ የተከናወነና መርህን ተከትሎ የተፈጸመ ነው። የፋሲል አብያተ መንግስታት ጥገና ተጠናቆ ለጎብኚዎች ክፍት መሆኑ የጎብኚዎችን ቀልብ በመሳብ የአካባቢውን ኢኮኖሚያዊና ማህበራዊ እንቅስቃሴ ከፍ እንደሚያደርገው የሚገልጹት አቶ ጌታሁን የቅርሱ ይዘት በተሻለ ደረጃ መጠገኑ የጎብኚዎችን የቆይታ ጊዜ እንደሚያራዝምም ተናግረዋል። የቱሪዝም ትልቁ ኮንሴፕት የቱሪስቶችን የጊዜ ቆይታ ማራዘም ነው በቃ በተለያየ ምክንያት የማራዘም ሂደት መፈጸም። ስለዚህ ከጥገና በፊት ለአንድ ቀን ነው፣ አጠቃላይ በከተማ ደረጃ ላይ ይቆያሉ፣ ሰው ለሚክበት። አሁን ግን ቢያንስ ከሁለት ቀንና ከሁለት ቀን በላይ ይቆያል። ምክንያቱም እያንዳንዱ ክፍል ከሀምሳ በላይ አዳዲስ ክፍሎችን አሁን አግኝተና ከጥገና በኋላ ኢኮኖሚካል ቫሊም ሶሻል ቫም ሌሎች ቫሊዎች እየጨመረ ይሄዳል። የፋሲል አብያተ መንግስታት የቅርስ ጥገና ሲከናወን የመጠገኛ ቁሳቁሶች ከሁሉም የሀገሪቱ አካባቢዎች መምጣታቸው አብያተ መንግስታቱ የኢትዮጵያውያን አብሮነት ማሳያ መሆኑም ተመላክቷል። የአጼ ፋሲል አብያተ መንግስታት ተጋርጦባቸው ከነበረው የመፍረስ አደጋ እንዲወጡ መንግስት ላደረገው አስተዋጽኦ የጎንደር ከተማ ነዋሪዎች ምስጋና ቀረቡ። የአጼ ፋሲል አብያተ መንግስታትን መጠበቅና መንከባከብ ከማህበረሰቡ እንደሚጠበቅ አሚኮ ያነጋገራቸው የከተማዋ ነዋሪዎች ተናግረዋል። ተጨማሪውን ዘገባ ከቃል ኪዳን ኃይል እንከታተል። ተስፋዬ መንግስቱ ኪዳኑ እባላለሁ። ከዚህ ጎንደር ከተማ ቀበሌ አራት አካባቢ ነው የምኖረው። አዲያም ሰገድ አጼ ፋሲል እና አጼ በካፋም ግንቦች የፈራረሱ ነበር እውነት ለመናገር ሶስት መቶ ምናምን ዘመን ተረስቶ የኖረ ህንጻ ነው ተሰርቶ ያየሁት። ዳንኤል ገብረየስ ይባላለሁ። በጣም ያምራልኝ፣ በጣም ደስ የሚል፣ በጣም ትልቅ ለውጥ አለ። መንግስት አተኩሮ እየሰራበት ነው ያለ እዚህ ግንቡም እንደዚህ በመሆኑ በጣም ደስ ብሎናል። ሁላችንም የሁላችን ድጋፍ ነው። እስሜ አብዱ ሰላም አብዱ ይባላሉ እና ከዚህ በፊት ገብቻቸዋለሁ። ያኔ በጣም ብዙ የፈራረሱ ነገሮች ነበሩት፣ ላይም ብዙ የሚስብ ነገሮች አለም የነበሩት። አሁን ግን ገና ስንገባ በጣም ደስ የሚል ከዚህ በፊታቸው የሚመለቁ አይነት ነገር ነው የሚት የተሰማው። በየጊዜው ገብቼ ሊጎበኙ የሚገባ እጅግ በጣም ደስ ብሎኛል። በተለይ በጠቅላይ ሚኒስትሩ የሰጡትኝ ይህን እድል ተጠቀሙበት ነው ያሉ። የራስህን እድል በራስ ተጠቀምበት የአገርክን ምንነት። እውነትን ለመናገር ፋሲል ግንብን ማንም አይቶት አያቅም። አንድ ቀን ገብተን እናቃናው እናስተካክለው ብሎ የገመተ የለም። ግን አሁን በዚህ በማየቴ በጣም ደስ ብሎኛል። በየወቅቱ በየወሩ እየመጡ የሚያደርጉት ክትትል ኮሪደር ልማቱና ለዚህ ልዩ ትኩረት ሰጠው በማየቴ በጣም ደስ ብሎኛል። እኔ ዮሀንስ መሰረት እባላለሁ። ጠቅላይ ሚኒስትራችን በዚህ አጋጣሚ በጣም አመስገን እፈልጋለሁ። በጣም በጣም እኔ እረክቸባቸዋለሁ። ጥገናውን እንዲጠገን ሁሉም ሰው ያቀርባል፣ ግን ተቀባይ ባለመኖሩ ነው እስካሁን የቆየው። አሁን ግን በጣም ደስ ይላል። አሁን እሳቸው መምጣቱ የመጡ በመጎብኘታቸው ምክንያት እና በክትትል በመደረጉ በፍጥነትም እንደዚህ ሁለት አመት ባልሞላ ጊዜ ውስጥ ይህን ነገር ለማየት በቅተናል። የሰባት ትውልድ አልፎት የመጣውን ኅብረተሰብ ሳይንቀሳቀስ ተረስቶ የኖረን አገር እንዲሁኑ ማየቱን ማየቱን የሌላሴ በጣም ደስተኛ ይሄ ፖለቲካ አይደለም፣ ምንም አይደለም። የራሴን ሀገር ምንነትና ትላንት የት ነበረች፣ ዛሬ ምን ደረጃ ደርሳለች የሚለውን የጎንደር ከተማን የእድገት ብልጽግና እንማየው። ያው እንደ ከተማ ኗሪ ከኛ ያለውን ነገር አብረን እንድንሰራ ነው መሆን ያለበት። በጥንካሬ አብረን ብንሰራ የተሻለ ይሆናል ብዬ አስባለሁ። ለሁሉም ነገር ለአትክልቱን ለግቢውን አራሳችን ጎንም አብረን ከመንግስት ጎን ቁመን የተሻለ ነገር ብናደርግ የተሻለ ይሆናል ብዬ አስባለሁ። ከህብረተሰቡ በጣም ብዙ ነገሮች የሚጠበቁት ነገሮች አሉ። እነዚህ የተሰሩ ነገሮችን ደግሞ ልክ እንደ ባለቤትነት ጠብቁና ተንከባክቦ በአግባቡ በመጎብኘት ታሪኮችን ለሌሎቹ አካባቢ ህብረተሰቦች በደንብ ማስተላለፍና የጎንደርን ባህል በእጅጉ ማስተዋወቅ ይጠበቅበታል። የጎብኚዎችን ቁጥር ለመጨመር በአካባቢ የሚገኙ መዳረሻ ቦታዎችን እያስተዋወቀ እንደሚገኝ የጎንደር ከተማ አስተዳደር ባህል ቱሪዝም መምሪያ አስታወቀ። የአጼ ፋሲል አብያተ መንግስታት መታደስ ስለ ወጣቶች የስራ እድል ለመፍጠር የሚያስችል መሆኑን በአብያተ መንግስቱ በተለያየ የስራ ዘርፍ የተሰማሩ ባለሙያዎች ተናግረዋል። ተጨማሪውን ዳንኤል ወርቄ የጎንደር አብያተ መንግስታት ላለፉት ወራት ቅርሶ ተጋርጦበት ከነበረው አደጋ እንዲያገግም የእድሳት ስራ ሲሰራለት ቆይቷል። አሁን ላይ የእድሳት ስራው ተጠናቆ ለእይታ ክፍት የሆነ ሲሆን በአብያተ መንግስታቱ ፎቶ በማንሳትና በማስጎብኘት ለበርካታ ዜጎች የስራ እድል መፍጠር ችሏል። ታዲያ በዚሁ ዘርፍ የተሰማሩ ባለሙያዎች ከእድሳቱ ማግስት በውበቱም ሆነ በስራቸው ላይ መሻሻል መታየቱን ተናግረዋል። ስሜ ያው ደሴ መንገሻ የምባልህ የጎንደር ከተማ ፎቶ አንሺዎች ማህበር የማህበሩ ሊቀመንበር ነኝ። ከአረንጓዴ ልማቱ አንጻር ከግንቡ በአዲስ ከማደስ አንጻር ፈራርሰው የነበሩት በአዲስ ድሮ በነበሩት ገጽታቸው እንዳለ ሆኖ ተቀይሮ፣ አሁን ህዝቡ ሁለት ሶስት ፎቶ መነሳት የሚፈልገው ሀያና ሰላሳ ፎቶ እየተነሳልን በፍላጎትና በደስታ ይዞ ልን እየሄደ ነው ያለ። ስሜ ሳለጌታ ይባላል፣ የጎንደር አስጎብኝ ነኝ። ይህ እንግዲህ ላለፉት ረጅም አመታቶች ያው በጣም ከፍተኛ የሆነ ጉዳት የደረሰበት ነው ማለት ነው። ይህን እንግዲህ በአዲስ መልክ ሙሉ ጥገና እየተከናወነለት ነው የሚገኝ። አሁን ምንም ነገር የቀረ የለም። እያንዳንዱ ነገር ስኬቹ በሚያዘው ወይም ስዕላዊ ማስረጃ በሚያዘው መሰረት ፕሪዘርቭድ እየሆነ ነው የተደረገ። ያለው ጌርነት ባለ የጎንደር ፎቶ አንሾች ማህበር አባል ነኝ። በዚህ አሁን በቤተ መንግስቱ በመታደሱ እጅግ ተደርጎ የማይታወቅ ማለት ነው። በስራችን በጣም ቆንጆ ነው እንሰራለን። ለጋይዶችን ለእኛም ሁሉም ሁሉም ድሮ የማይገባው ሰው አሁን በጣም ገቢ አለ። ለቱሪዝም ውድገት ሰላም ወሳኝና ቀዳሚው ተግባር በመሆኑ ለሰላም መስፈን ሁሉም የድርሻውን ሊወጣ ይገባል ብለዋል ባለሙያዎቹ። ይሄን ሰው እያየ የሰላሙ ምንጭ ደግሞ የጋራ እያደረግን ካልፈታን ምንም ብቻችን ወይም ደግሞ ህዝብና መንግስት አንድ ላይ ሆኖ ካልሰራ ይሄ ሰላምና ይሄ ጥሩ ነገር ማየት አይቻልም የሚል ነገር አለ። በኔ በኩል መንግስት የሚያስተካክለው ነገር ካለ ከህዝቡ እየወሰደ ፊድባክ እየወሰደ ማስተካከል ነው። መንግስት የሚሰጠንን መመሪያም ደግሞ ተከትለን ምናልባት እኔ ወንድሞቻችን በቅርብ ጊዜ ወደዚህ ተመልሰው ወደ ልማቱ በዚህ ልማት ብንቀላቀል ና አገራችን የጋራ አድርገን ብናለማ የተሻለ ነው የሚል ነገር አለኝ። ጭስ አልባ ኢንዳስትሪ የምንለው ቱሪዝም እንግዲህ የትም ቦታ ላይ የትም ኤሪያ ላይ በነፃነት መጓዝ መንቀሳቀስ የሚፈልግ ነው ማለት ነው። ይህ በነፃነት የሚንቀሳቀስ አካል ደግሞ ሰላምን ከምንም በላይ ይፈልጋል ማለት ነው። ያው የሰላም ጉዳይ የሁላችን ጉዳይ ነው። ከኔም ከሁላችን የሚጠበቅ ጉዳይ ነው ማለት ነው። ሰላም ከሌለ ጎብኝ አይመጣም፣ እዚ ያሉም ሁሉም አይወጣም። ይህም ቤተ መንግስት መንግስት እንደታደገው ማለት ነው። እውነተኛ ኢትዮጵያውያን እንደ ቤተ መንግስቱ እንደታደገው የህግ የበላይነት ቢከበር ነው የደስተኛ አሁን ላይ ጎብኚዎችን ለመቀበል ዝግጅት አድርገው እየጠበቁ መሆኑን ፎቶ አንሺዎችና አስጎብኚዎቹ ተናግረዋል። በእኛ እንደ ማህበር መቶ ፐርሰንት ቱሪስቶችን ለመቀበል ዝግጁ ነን። መቶ ፐርሰንት ማለት ነው ኢቨን ካለ ዋጋ እንኳን እየቀነሰ አልጋዎችም ይሁን ከምግብ አንጻር ህዝብን ለመሳባም ወደ እዚህ የተሄደ ነው ያለ እንደ ጎንደር ከተማ ህዝብ፣ እና አሁን በጥሩ ሁኔታ ነው እያስተናገድ ያለ ማለት ይቻላል። ቱሪስቶችን ለመቀበል በጣም ዝግኝ ጋይዶችም፣ ፎቶዎች ሁሉም በክብር ነው የምንቀበላቸው። ከምንም በላይ ከምንም በላይ አሁን እያዩዋል። በጣም ብዙ ነው የሚገባ ያለ ቱሪስት ይገባል። የቱሪስት ቆይታው እንግዲህ የበለጠ እንዲረዝም ተደርጎ ነው ጥገናው የተከናወነ። ስለዚህ የበለጠ የሚመጣውን እንግዳ በደንብ ለማስተናገድ በተለያየ መልኩ ከእውቀት ጀምሮ ራሳችን አብዴት ከማድረግ ጀምሮ በደምብ እንግዶችን ለመቀበል ትሪት ለማድረግ ዝግጁ ነን ማለት ነው። የጉብኝት መዳረሻ ቦታዎችን ለጎብኚዎቹ ምቹ በማድረግ የቱሪስቶችን የቆይታ ጊዜ ለማራዘም እና አካባቢ ለማስተዋወቅ እየተሰራ መሆኑን የጎንደር ከተማ አስተዳደር ባህል ቱሪዝም መምሪያ ኃላፊ ማርያም ካሳውን ገልጸዋል። እኛም እንደ ቱሪዝም ራሱን በማስተዋወቅ ደረጃ ጥሩ ስራ እየሰራን ያለንበት ሁኔታ ነው ያለው እና ስለዚህ ትልቅ ስራ ይጠበቅብናል። ይህንም ስራ ለመስራት ደግሞ ገጽታ መገንባት ብቻ ሳይሆን ማስተዋወቅ ትውልዱ ደግሞ በአግባቡ እንዲረዳው ማድረግ ነው ዋናው ዓላማና እሱን በማድረግ በኩል ስራዎችን እየሰራ ነው። እድሳቱ የተጠናቀቀው የጎንደር አብያተ መንግስታት የውጭ ዜጎች ብቻ ሳይሆን የሀገር ውስጥ ጎብኚዎች በመጎብኘት ታሪካቸውን እንዲያውቁ መልእክታቸውን አስተላልፈዋል። የአጼ ፋሲል አብያተ መንግስታት መታደስ በከተማዋ የሚገኙ ሌሎች ቅርሶችን ለመጠገን ልምድ የተገኘበት መሆኑን የጎንደር ከተማ ዓለም አቀፍ ቅርስ አስተዳደር አስታወቀ። የቅርሱ መታደስ ለጥምቀት በዓል የሚመጡ እንግዶችን ቁጥር እንዲጨምር የሚያግዝ መሆኑም ተገልጿል። አዲስ ዓለማየሁ ተጨማሪውን ዘገባ ይነግረናል። ጎንደር ከተማን ከሚያደምቋት በዓላት መካከል የጥምቀት በዓል ተጠቃሽ ነው። በተለይም ከተማዋ የቱሪስት መዳረሻ ስፍራዎችን የያዘች መሆኗ ደግሞ ጎንደርን ተመራጭ ያደርጋታል። ጎብኚዎችም ቢሆኑ በዓሉን ከማክበር ባሻገር ቅርሶችን ለመመልከት ጎራ እንዲሉ እድል ፈጥሮላቸዋል። አሁን ላይ የአጼ ፋሲል አብያተ መንግስታት መታደስም የጎብኚዎችን የቆይታ ጊዜ ለማራዘም ያክዛል። ሙሉቀን ተገኘ እባላለሁ። የጎንደር ከተማ አስጎብኚዎች ማህበር አባል ነኝ። መታደሱ ቱሪስቱ በጎንደር ላይ ያለውን ቆይታ ጊዜ ረዥም ያደረገዋል። ይሄ ደግሞ ቱሪስቶች ወደ ጎንደር ከተማ ሲመጡ አንድም የጎንደር ከተማ በቱሪዝሙ ተጠቃሚ እንድትሆን ያደርጋል። ሆቴሎች ተጠቃሚ ይሆናሉ፣ አስጎብኚዎችም፣ እንዲሁም በየዘርፉ ያለው ባለድርሻ አካላቶች በዘርፉ እንዲጠቀሙ ያደርጋልና እድሳቱ ትልቅ ነገር ያመጣል ብለን እናስባለን። ወደ ታሪካዊቷ ጎንደር ከተማ የሚመጡ ጎብኚዎችን በአግባቡ አስተናግሮ ለመሸኘት ዝግጁ መሆናቸውንም የከተማዋ አስጎብኚዎች ማህበር አባል ተናግረዋል። ዘርፉ በኮቪድም በጦርነትም በውስጥ ለውስጥ ችግሮች ተጎድቶ ስለነበረ ለብዙ ጊዜያት ዘርፉ ስራ ባለመኖሩ ብዙ ሰዎች የተጎዱበት ሁኔታ ስላለ፣ አሁን ደግሞ ቱሪስት የሚመጣበት ሁኔታ ይኖራል ወደፊት ከዚህ ከእድሳቱ ጋር ተያይዞና ያው እነዚህን እንግዶች ለመቀበልና ለማስተናገድ በሙሉ ልብ ዝግጁ ነን ማለት ነው። ጎንደር ከተማን ከሌላው ጊዜ ለየት የሚያደርጋት የኮሪደር ልማቱን ጨምሮ የአጼ ፋሲል አብያተ መንግስታት እድሳት መጠናቀቁ ነው ያሉን ደግሞ የጎንደር ከተማ ዓለም አቀፍ ቅርስ አስተዳዳሪ ጌታውን ስዩም ናቸው። ይህ መሆኑ ደግሞ ከተማዋን ልዩ ገጽታ ጎናጽፏታል ብለዋል። የጥምቀት በዓልን ተንተርሶ የሚመጡ ጎብኚዎችን በአገቡ ለማስተናገድ በቂ ዝግጅት እየተደረገ ስለመሆኑም አንስተዋል። የዘንድሮ የጥምቀት በዓል ያው በሰቀለ ደረጃ ነው የምናከብረው ይህን ለማየት የሚመጣ ህዝብ አለ። ይህን ለማስተናገድ አንድ የጋይዶቻችን ስምሪት በአግባቡ ታሪኩን ከማስረዳት የጥገና ሂደቱን ከመናገር የምንጠቀምባቸው ማቴሪያሎች ከመናገር እንደምታያቸው እንግዲህ በርካታ በጣም ውድ የሆኑ የውጭ ኢምፖርት የሆኑ ማቴሪያሎች ነው ያለው ከእነሱን ከመጠንቀቅ ሀያ አራት ሰዓት ከማስጎብኘት ጭምር ስራዎችን ለመስራት ዝግጅት ላይ ነው ያለና፣ በከተማ አስተዳደሩ ዘጠኝ ዓለም አቀፍ ቅርሶች መኖራቸውን ያነሱት የቅርስ አስተዳዳሪው ጥገና የሚያስፈልጋቸውን ቅርሶች ለመጠገን ከሚመለከታቸው ተቋማት ጋር እየተሰራ ነው ብለዋል። ደብረ ብርሃን ስላሴ አጠቃላይ ቅርሶችን ለመጠገን በከፍተኛ በጀት ስራ እየተሰራ ነው ያለው፣ ቁስቋም በተመሳሳይ መልኩ ስራዎች ተሰርተዋል። እንደ ጠቅላላ እንደ ከተማ አስተዳደር ብቻ ሳይሆን እንደ ክልል ባህል ቱሪዝም ቢሮ ከቱሪዝም ሚኒስቴር ጋር በመነጋገር ከቅርስ በቃ ጋር በመረዳዳት በመደጋገፍ ስራዎችን ቢያንስ ባሉበት ደረጃ እንዲቆዩ ፋርዘር የበለጠ ጥናት ተደርጎባቸው እንዲሰሩ የማቆየት ስራ በአንድ ይሰራል፣ የመንከባከብ ማለት ነው። በተቻለ አቅም ሲገኙ ደግሞ የመጠገንና ስለሌሎች ስራዎችን እየሰራና የአጼ ፋሲል አብያተ መንግስታት ለ24 ሰዓታት የማስጎብኘት ስራ እየተሰራ መሆኑንም የጎንደር ከተማ ዓለም አቀፍ ቅርስ አስተዳዳሪ ጌታውን ስዩም ገልጸዋል። የተከበራችሁ ተመልካቾቻችን ለአብሮነታችሁ ከልብ እያመሰግንን አጼ ፋሲል አብያተ መንግስታትን የተመለከቱ ዜናዎችን እስካሁን ስትከታተሏቸው የቆዩትን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ። አብሪያች ቆይታ አደረግኩ። ሰናይ ጊዜ።